ሰላም አለይኩም ረሕመቱላህ ይህ ሰው የሚናገረውን ስማና ኢንሻ አላህ በሓዲትና በሰሒሕ ሓዲትና እነዚ ደግሞ በሰለፎቹ አረዳድ መልስ እንሰጠዋለን ባረክ ላ ፊኩም እነዚህ አላህ ስብሓንሁ ወተላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ፀያፍ ንግግሮች መካከል አንዱ የድሐኩ ላሁ ኢላ ረጁለይኒ የቅቱሉ አሓዱሁመ ልአኸረ የድኩላን ልጀና የሚለውን ሓዲት ይጠቅሱና ፍጡራዊ በሆነ ትርጉም አላህ ሱብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረግቡታል። አላህ ይጠብቀን። እንግዲህ እንደሰማችሁት አላህን ከፍጡራን ጋር የሚያመሳስሉ በፀያፍ አላህን የሚገልጹ ይላል ከረቢ አህለሱና ወልጀመዓ አላህን ከማንም ጋር አናመሳስልም። አላህ ይስቃል ያሉት ነቢዩ ዓለይሂ ሰላቱ ወሰላም ናቸው። እኛ ነቢዩ ዓለይሂ ሰላቱ ወሰላም የነገሩን በሰለፎች አረዳድ እንቀበላለን። ከማንም ጋር አላህን አናመሳስልም። ልክ የአላህን መውደድ እንደሰው እንዳላመሳሰልን ሁላ፣ የአላህን ማየት እንደሰው እንዳላመሳሰልን ሁላ፣ የአላህን አዛኝነት እንደሰው እንዳላመሳሰልን ሁላ ልክ እንደዚሁ አላህን አላህ እንደሚስቅ እናሰብታለን። በሐዲት ስለመጣ ማን ሰለፎቹ ስላጸደቁት፣ ነገር ግን ከማንም ጋር ሳይመሳሰል። ፀያፍ ፀያፍ የምትለው ሰላሳ ጊዜ ፀያፍ ፀያፍ፣ አቂዳ ፀያፍ የምትለው ነቢዩ ዓለይሂ ሰላቱ ወሰላም አላህ ይስቃል ሲሉ፣ ለእኛ በፀያፍ ፀያፍ የሆነ ነገር እያስተማሩ ነው ማለት ነው። ለአላህ ፀያፍ የሆነ ነገር እያስተማሩ ነው ነቢዩ ዓለይሂ ሰላቱ ወሰላም። አንተ ከነቢዩ ተሸለክ ነው። ሱብሓነከ ረቢ ተመልከቱ። ነቢዩ ዓለይሂ ሰላት በተለያየ ሐዲት ላይ ይህንን አላህ እንደሚስቅ ነገር ሆናል። ከዛም ውስጥ ዓብደላህ ብኑ መስዑድ ያስተላለፉት ሐዲት እንግዲህ ሰሒህ ሙስሊም 187ኛ ሐዲት አልሐምዱሊላህ፣ እኛ በመረጃ ነው የምናወራው። እንግዲህ ይኸው ሀዲሱን ለጥፍላችሁ አሉ። ሀዲሱ ረጅም ነው፣ ጊዜ እንዳልወስድባችሁ። ነቢዩ ዓለይሂ ሰላቱ ወሰላም ከመጨረሻ ሲናገር አላህ ላ ልክ ያክል ብሰጥቅ እንደው ይህ ሰውዬ የሚላል ተስተህዚ ዋንተ ረቡል ዓለሚን የዓለማቱ ጌታ ታሾፋለህ

አጽድቀዋ አለው። የአላህ መሳቅ እንደ ፍጡሩ አይትርጉም አይደለም፣ እንደ ፍጡር እንደሚስቀው አይደለም በፍጹም። ሁላ ልክ የአላህ መውደድ እንደ ፍጡር እንዳልሆነ ሁላ፣ የአላህ መስማት ማየት እንደ ፍጡር እንዳልሆነ ሁላ ማለት ነው። ግልጽ ነው አደለ? ሌላው ደግሞ እንደምትመለከቱ አንድ ሰለፍ አይጠቅስም፣ አንድ ሰለፍ አይጠቅስም። ተመልከቱ፣ ምን ይላሉ? ነቢዩ ዓለይሂ ሰላቱ ወሰላም ቅደም እንዳሳያቸው አላህ እንደሚስቅ እሳቸው አጽድቀዋል። ኢብኒ ጀሪር አጠበሪ ታላቁ ሙፈሲር ታላቁ ሙፈሲር ኢብኒ ጀሪር አጠበሪ ምን ይላሉ ኪታባቸው ላይ ኪታብ ተፍሲር ፊ ማዕሉሚዲን የቤጀሪ አጠበር መቼ ያለፉ ናቸው? እንግዲህ እንደምትመለከቱት 310 ላይ የሞቱ ናቸው። 224 ላይ የተወለዱ ናቸው። እኛ አልሐምዱሊላ እያችሁ ሰለፎችን ነው የምንጠቅሰው። አንድ ሰለፍ አይጠቅስም ይሄ ሰውዬ።

ባብ ብለው ጭራሽተው ቪክሩ ይስባት ይ ድሕኪ ረቢ አዘ ወጀል አለ አለ እንደሚስቅ ረቢና አዘ ወጀል ጌታችን አለ እንደሚስቅ ብለው ባብ ራሱ አበጅተውለት ይናገራሉ። በል ኑዕሚኑ ቢአንሁ የድሕቅ እኛን እናምናለን፣ አለ ይስቃል ከማ አዕለመን ነቢ ሰለ አለ ውሰለም ልክ እንዳሳወቁን እያሉ ምን ያደርጋሉ ያስቀምጣሉ ነው። ግልጽ ነው አይደለ? ይህ እንግዲህ ኢብኑ ኹዘይማ ናቸው። ኢብኑ ኹዘይማ እንግዲህ እንደሚታወቀው 223 ላይ ተወለዱ ናቸው። አያችሁ፣ እኛ ሰለፍ ነው የምንጠቅሰው። ሰለፍ እየጠቀስን አላህ እንደሚስቅ ምናሰብተው ተመልከቱ። አንድ ሰለፍ አይጠቅስም፣ አንድ ሰለፍ። ይሄ ሰውዬ ግን ለአቂዳው አንድ እንኳን ሰለፍ አይጠቅስም። አቡ ስለይማን አልኸጣቢ ያለ እሳቸው 319 የተወለዱ ናቸው። ሰለፍ አይደሉም፣ ሰለፍ አይደሉም። ሀታ ኢማሙ ነወዊ ያለ ረሐመቱላህ እንግዲህ ኢማሙ ነወዊ እንኳን ቢሆኑ ግልጽ ነው አይደለ? ቁርአን ሐዲስም የሰለፎችን አቋም ያኒ ተኻልፎ ከመጣው እንቀበላቸው ግልጽ ነው አደለ? ኢማሙን ነዊ አለ ረሕመቱላህ ትልቅ ኢማም ከመሆናቸውም ጋር ነገር ግን በአንዳንድ ጉዳዮች ላይ ተዊላቶች ተገኝቶባቸዋል። ስለዚህ በዚህ ጉዳይ ላይ የከሳቸው ቀውል የማንና የሰለፎችን ቀውል የምንቀበል ማለት ነው። ሰለፎች የሄዱበትን መንገድ ነው የምንሄድ ማለት ነው። በዚህ ጉዳይ ላይ ኢማሙን ነዊ አለ ረሕመቱላህ እና ማንኛውም ሰው ቢሆን በአንዳንድ ጉዳዮች ላይ ተዊላቶች ገብቶ ከሰለፎች ጋር ከተጋጨ አንቀበልኛ፣ የዛን ሰው ንግግር የዛን ሰው አንቀበልም።